ልጁን ደውለህ ከዚህ ቁጭ ባልከበት ልጁን አስመርምር፣ ውጤቱን ንገረኝ። የዛን ጊዜ ልጆችህን፣ ያው ቃል ገብቻለሁ፣ ቃሌን አላጥፍም። መጥቼ አስየትም ቦታ አዲስ አበባ ብትመጣ አዳማኔም ካልገኝ እመጣለሁ፣ ምንም ችግር የለውም። በቃ ምንም ሳልፈራ እኔ ህግ ባለበት ሀገር፣ እውነትህን እውነትህን እኮ ጀማ አያንተው እጅ ላይ ትላንትና እንደዚህ እንደዚህ ገብቼ ነበር እና ነው ፈርተሻታል ወይ ሰሙተን ተዋጣፍ እንዳትሉኝ፣ ሀቂቃ ለምን ነገር

ሰድ ልጆችን ለማየት እንግዲህ ዝግጅት ጀምር ማለት ነው። ደስ ይለናል ሁላችንም፣ ሁሉም ሰው ደስ ይለዋል ብዬ አስባለሁ። ምክንያቱም ጥያቄዎቿን ያለመመለስ ችግር ነው እስካሁንም ልጆችህን እንዳታይ ያደረገህ ማለት ነው። ይህን ደግሞ አንተ ራስህ በደንብ ታቀዋለህ ማለት ነው። በደንብ ደጋግመህ ንግስቷን ብላለች ብዙ ጊዜ በየቪዲዮዎች መሀል ተናገር ያለው ጠይቅ ያለው ነገር ግን ጥያቄውን ያለመመለስ ችግር ደግሞ የአንተ ችግር ነው ብላለች ማለት ነው። ንግስቷ ልክ ናት። ሌላው እንግዲህ ሰሙ ናት። ሰሙ እንግዲህ ሰሙ ለማታቋት ባለፈ ንግስቷ ጋር አዳማ አዩጋና አያንቱ ጋና ማናት የምትባለች ቡኔ ጋር የወሰደቻት ንግስቷን ማለት ነው እንግዲህ ሰሙ አያንቱ ልትጠልፈኝ ነው፣ አያንቱ ልትደበድበኝ ነው፣ አያንቱ ልታጠፈኝ ነው እያለችን ትገኛለች ማለት ነው። በጣም የገረመኝ እና ያሳዘነኝ ነገር ሰኢድ፣ እንዴት ነው ማለት ኦኬ፣ ባልና ሚስቶች ናችሁ። ነገር ግን እንዴት ነው አላውቅም፣ ምን ማለት እንዳለብኝ። እንዴት ነው በአንተ ዋትሳፕ እሷ የምትጠቀመው? በአንተ ምን ምን እሷ የምትጠቀመው በአንተ ኦኬ በአንተ ሁሉ ነገር አያንቱ እንድትጠቀም። ምክንያቱም ብዙ ሰዎች ቴክስት ያደርጉላል፣ ብዙ ሰዎች በውስጥ በአንድም በሌላ መንገድ የምናወራህ ሰዎች አለን። ስለዚህ እሷ ናት ማለት ነው፣ ቴክስቶቹን፣ እንዲህ አይነት ባለጌ ቴክስቶችን የምትመልስልን እሷ ናት ማለት ነው። አያንቱ ናት ማለት ነው። ዋትሳፕ ላይ እንዲህ አይነት ቴክስቶችን የምትመልሰው እሷ ናት ማለት ነው። በጣም ነው የገረመኝ፣ በጣም ነው ያዘንኩት ማለት ነው። አስቡት እንግዲህ ሰሙን ለማጥመድ የሄደችበት መንገድ እንግዲህ በቴክስት ነው የምታወራት። ሰሙ ሪከርድ ታደርጋለች። ሪከርድ ስታደርግ ሰው አያንቱ ደግሞ በቴክስት በሰይድ ነው እኔ ጋር ነው እንግዲህ ያለችው ማለት ነው ለጊዜው ከፈለግ ወንድምህ ክም እንዳንተ የወጣን ነው የፈልጋት ለማንኛውም ግን ቀሉ ቀሉ ነው ቃል እኔ ጋር ናት ያለችው። ያው ታውቃላችሁላችሁ ማለት ነው መናገር አይጠበቅብኝም። ግን በአጭሩ እንግዲህ ሳይድም ለልጅ እንግዲህ ሰኢድም ለልጆች ከያዘን ከተመስላለ ማለት ነው። በተረፈ ግን ወደ ገደለው ስገባ ወደ መጨረሻው ይሄው እኔ ቃል ገባሁኝ በተመልካች ፊት በእናንተ ፊት ቃል ገብቻለሁ። ሰኢድን ለማለት ቃል የምገቡ አብሬ ለመኖር ምናምን ሳይሆን ከልጆቹ ጋር እገናኘዋለሁ። በቃ እገናኘዋለሁ ያልኩትን አሁን የምለውን በደንብ ካደረክ ማለት ነው። እኔ ምንም ማብራሪያ ምናምን ምናምን እንገናኝና እንዘረግ እንስካስካውን እንገናኝና ላስረዳሽ ምናምን ምናምን አልፈልግም። ለምን ሁሉ ነገር በተራቀቀበት ዘመን ልታጃጅለኝ እንዳትፈልግ ማለት ነው። እስከ ዛሬ ድረስ እራሱ ቪዲዮ ላይ በመሀል በመሀል እጠይቃለሁ። የሆን ያ ወንድ ልጅ የማን ነው? ሰኢድ ልጁ ንገረኝ፣ የማን ነው? ገና አዩን ስታገባ የማን ነው? መናገር የከበደክ ምንድን ነው? በቃ ተናገር። አሁን ምንድነው መሰለ የምታደርገው ማለት ነው። ምንድነው ምስፈልገው ያልከኛ፣ አይደለ የምፈልገውን ልንገርህ። ቀጥታ ልጅቷን ትደውልና ታስመርምረው። ዲኤንኤ ወስዳ ታስመርምረው፣ ወረቀት እዛ ታስመርምረው። እሷ እንኳን መግባት እሷ እኔ ትግባ ምናም፣ እኔ ከእሷ ምንም ጉዳይ የለኝም። ልጁ ይመርመር፣ ልጁ ይመርመር። ጻኑ ማለት ነው ከአንተ ጋር ይመርመርና ቪዲዮ ተነስቶ ሲመረመር ደም ሲቀዳ ቪዲዮ ቀርፃ የተመረመረው ወረቀት የኔን ሲወጣ ቀርጻ ምናምን ትላክልኝ። ላክና ልቀቀች ትብክ ላይ የዛን ጊዜ ልጁ የአንተ ነው ወይስ የኔ አይደለም የሚለውን እናያለን። ንገራት እንደዚህ ብለ አስመርምሪውና ልጁን ቪዲዮ ቀርፀሽ ላኪልኝ። በጣም ቀላል ነው። ማንም ክሰፈልግ ሰው ልከ ጓደኞች ነፍሰው ነው የምታውቀው፣ እዛ በጓደኞች በፈለግከው ሰው በማንም ይሁን ዋናው የወረቀት የምርመራ ወረቀቱን ነው ማለት ነው የምፈልገው። ግን እዚህ ጋር እኔ ለማጭበርበር ብለግ ማለት ነው ወላሂ እኔ ለማጭበርበር የሆነ ሲስተም ብትሰራ ወይ የሆነ ፌክ ነገር ብትሰራ ምናምን እኔ መጀመሪያ ወረቀቱን ከማየቴ በፊት እኔ እኔ አንተ እንደዛ ብታደርግ አንተም ሰው እንዳለግ እኔም ሰው እንዳለ ታውቃለህ። ስለዚህ እኔም ያንተ ወረቀት ከደረሰ በኋላ ማለት ነው እኔ ዝም ብዬ አንተ ወረቀት ስለደረሰ አሁን ነው ምናምን አለብ እኔም በማጣራበት መንገድ አጣራለሁ። ስለዚህ ያው ቃል ቃሌ ነው። አሁን በሆነ ነገር መተክ ዝም ብለ ከዚህ ላይ ዩቱብ ላይ ወጥተ ማለት ነው ነገሩን አታንዛዘው። ሪከርድ እዚህ ጋር ወጥተ ሌላ ቪዲዮ ምናምን ችግር የለውም እሱ እንገናኝና ምናምን ምናምን እንዳትለኝ። በቃ በአጭሩ አስመርምር። በቃ በጣም አጭር እንትን ነው ምንም እኔንም አንተም የማያዳግመን ማለት ነው። ታስመርምረው አለክ ልጅክ አይደለም ልጅክ ነው በቃ። ይህንም ብቻ ነው ማወቅ እንፈልገው ከመጀመሪያ ጀምሮ በየቪዲዮ ማራሱ እየወራው ነበር። ሳይዶ ልጅ ገማ ነው ዝም ልጅ ገማ ነው ዝም አዩ ገና ሲያገባ ነው ሳይዶ እንደዚህ እየተባለ መስለው ችግር የለውም እሱ ምናምን ነው ያለ ቀለል በጣም አቅሎት ማለት ነው እኔ ደግሞ እኔን ስለናካኝ ማለት ነው እሱ ነገር ከአዩ ከአዩ ጋር ብቻ በላይ ግብግብ ያደረገኝ የልጁ ጉዳይ ነው በቃ ሰላም ይነይ ነው ሰው በዛ ላይ ደግሞ የጀሚላ ታናሽ ነው። ስለዚህ ልጁን ጉዳይ አጣራ የልጁን ጉዳይ ሳታጣራ እዚህ ላይ ወጥተ እዚ ባዝንከ ቪዲዮ ሰርተ ምናምን ምናምን እንደዚህ ወጥቶ እንደዚህ ወርዶ ምናምን እንዳትለይ። ቀጥታ ልጁን ደውለከ እዚ ቁጭ ባልክበት ልጁን አስመርምር ውጤቱን ንገረኝ። የዛን ጊዜ ልጆችክን ይኸው ቃል ገብቻለሁ፣ ቃሌን አላጥፍም። መጥቼ የትም ቦታ አዲስ አበባ ብትመጣ አዳማ ነኝ ካልከኝ እመጣለሁ፣ ምንም ችግር የለውም። በቃ ምንም ሳልፈራ እኔ ህግ ባለበት ሀገር አንተ እውነትክንም እውነትክን እኮ ጀማ መሯሯጥ ህግ ባለበት ሀገር አልሯሯጥም ልጆቼ የፈለገው ነገር ቢሆን በዚህ እድሜያቸው እኔ ከአንተ ጋር ምናምን ፖሊስ ጣቢያ ለፖሊስ ጣቢያ አልመላለስም ብዬ ነው እንጂ ማን የትኛውም ህግ ልጆች ላንተ እንደማይፈቅድልህ አውቃለሁ። በዚህ እድሜያቸው ማለት ነው። እኔም ከዚህ በኋላ መሮኛል። እንደፈለግኩኝ መውጣት ስፈልግ ዛሬ አይመቸኝም ማለት በቃ ምክንያቱም አይመቸኝም ነበር እና አይመቸኝም ዛሬ ምናምን ነገር እያልኩት ነው እና ከዛ በቃ በጣም ስታስጨንቀኝ ምናምን ስልክ ደወልኩኝ ማለት ነው እና ስደውል አታነሳም። ዋትሳፕ ላይ ስለነበረ ድምፅም እያላኩኝ ነው። ድምፅ አይመለስም ብቻ ቴክስት ነው የምታደርገው ማለት ነው እና ሳስበው ነገሩ በቃ ምንድነው ምናምን ነገር ብዬ የሴት ደግሞ አጋጣሚ የኢትዮጵያ ስልኩ አለ። እሷ እያናገረችኝ የነበረው በእንትን በየመን ስልኩ ነው በዋትሳፕ ማለት ነው። ከዛ የቀጥታ ስልክ ላይ ደወልኩለት ማለት ነው እና ስደውልለት እላችኋለሁ አጋጣሚ የዚህ ሀገር ስልኩ እሱ ጋር ነበረና አነሳልኝ። እላችኋለሁ እና ሰኢዶ ምንድን ነው ምናምን ነገር ዛሬ እኮ አይመቸኝ ምናም ነገር አልኩት ማለት ነው እና ከዛ ስለው እንትን እንዴ ምንድን ነው ማይመችሽ ምናምን ነገር አለኝ ማለት ነው እና እንዴት ክው እንዳልኩኝ ልነግራቸው አልችልም። በቃ የዛ ሰዓት አወኩኝ እሷ መሆኗን ማለት ነው እና እንዴ ዛሬ ቪዲዮ እንሰራለን በአስቸኳይ ነ እያልከኝ አደለ? እንዴ ምናምን ነገር ስለው ምንንሽ ነው የምሻል እንዴ ምናምን ነገር አለኝ ማለት ነው። እና አራ የምሬን ነው ምናምን ነገር ዋትስአፕ ገብተህ ዋትስአፕ አሁን ቴክስት አላደረክልኝም እንዴ ምናምን ነገር እለዋለሁ። ከዛ አይ ወይኔ ምናምን ነገር ተበልተሽ ነበር ምናምን አለኝ እሱ ራሱ ማለት ነው። እና ምንድን ነው ምናምን ነገር ስለው እኔ አደለውም ቢ ከዛ እንዴት እንደደነገጥኩ ልነግራቸው አልችልም። እና እሱ ምንድነው ያለኝ በቃ ራስሽን ጠብቂ በሌላ መንገድም ልትመጣብሽ ስለምትችል ምክንያቱም እልኸኛ ናት በጣም ምናምን ነገር ነው ያለኝ ማለት ነው። እና የምሬን ነው እኔ አሁን ለሱሜያ ደግሞ ፈራውኝ ና ሱሜያንስ በምን መንገድ ልትመጣባት ነው ምናምን ገባቸው አይደለ? እኔ አልሐምዱሊላህ በዚህ መንገድ በቃ አላህ በቀላሉ ነው ያሳለፈኝ ና የሄደችበት እርቀት ገባችሁ አደለ? በቀም በዛ ሰዓት ደሞ ምን ትለኛለች መሰላችሁ? አንድም ይሁን እንትን እንድላ ያደረገኝ ስልክ ሰጥሻለው እሺ። ማለት ወደ አዳማ ከመጣሽ የምንገናኝበትን ማለት ይመስለኛል፣ እዛ ጋር ሰኢድ ሊወስድባት ነው ስልኩን። ከዛ ምን ትለኛለች? በሌላ ስልክ ደውልልሻለው እሺ እና እዚህ ቦታ ላይ መገናኘት አለብን ምናምን ነገር ነው እያለችኝ ያለችው ማለት ነው። እና ግራ ገባችኝ። በቃ ምንድን ነው ምናምን ነገር እና በቃ እንደዛ ሲወሳሰብብኝ፣ አንድ ጠርጥር ያለው ግን እስኪ ሰኢድ ጋር ደግሞ ልደውል ብዬ አለህ አወጣኝ ማለት ሰኢድ ሁለቱንም ስልኩና የቀጥታውን ኦኬ፣ ቤተሰብ እንደሰማችሁት ነው ማለት ነው። የንግስቷንም እንዲሁም ደግሞ የሰሙንም ማለት ነው እንደሰማችሁት ነው እያንዳንዱ ነገር። ምክንያቱም ንግስት ሶማያ እንግዲህ ያው ቤተሰቦች ጋር መገናኘት እፈልጋለሁ፣ ቤተሰቦች ጋር፣ ልጆቼ ቤተሰብ እንዲሆኑ፣ እንዲገናኙ፣ እንዲተዋወቁ፣ እንዲጫወቱ እፈልጋለሁ ስለዚህ ነገሮችን እንድታሳጥርልኝ እፈልጋለሁ። ያ ማለት እንግዲህ ልጁ የማን ነው? እንግዲህ ንግስቷ አእምሮ የተነካበት ነገር አለ በዚያ ልጅ ማለት ነው። ያው የነገሯት ሰዎች ሁሉን ነገር የነገሯት ሰዎች፣ እርግጠኛ ባልሆነችበት ነገር ይህን ያህል እርቀት አትሄድም ማለት ነው ንግስቷ። ሰው እርግጠኛ ስለሆነችበት ነው ማለት ነው። እና ልክ ናት። ስለዚህ ሰኢድ ደግሞ ያለምንም ማጭበርበር ያለምንም ማወናበድ በቃ ዲኤንኤህን አስመርምረህ አረጋግጠህ እንግዲህ የከሌ ልጅ ነው ብለህ ሚዲያ ላይ ባትናገር ነገር መናገር ከሌለብህና የሰው ሕይወት የሚጠፋ ከሆነ የአንተ ልጅ ላለመሆኑን በቃ በዲኤንኤ ብቻ አረጋግጥልኝ ተብለሃል። ይሄ ራሱ አንድ የምሕረት አዋጅ ነው ማለት ነው። የምሬን ነው የምላችሁ፣ አንድ የምሕረት አዋጅ ነው ማለት ነው። ስለዚህ አረጋግጠህ ልጆችህን ማየት ነው ማለት ነው ያለብህ። ሌላው ደግሞ እንግዲህ ንግስቷም አያንቱን እንደማይፈታት አረጋግጣለች ማለት ነው። አያንቱን መፍታት እንደማይፈልግ እርግጠኛ ሆናለች ማለት ነው። ስለዚህ ያዩን ፍታት፣ አዩ እንደዚህ ያለች፣ አዩ እንደዚህ ሆነች ማለትም አትፈልግም ማለት ነው። ሰው ልጆቿን ደግሞ በሕግም ሕጉም ደግሞ እንደማይፈቅድ ፈቅዶ ለእሱ እንደማይሰጠውም የታወቀ ነው፣ የሁላችንም የምናውቀው ነው። ስለዚህ በቃ ልጆቹን ያያል፣ ኑሮዋን እንደፈለገች እንዳለችውም የፈለገችው ቦታ ወጣ እንደፈለገች ገብታ ይይዙኛል፣ ያፍኑኛል፣ ልጆችን ይወስዱብኛል ሳትል በፍሪደም ወይም በቃ በነፃነት እንደፈለገች መንቀሳቀስ ትችላለች ማለት ነው ንግስቷ። ስለዚህ የተባልከውን ማድረግ ነው ማለት ነው የሚጠበቅብህ ያንን ነገር ማድረግ ነው። ከዛ በነፃነት እንዳለችውም እንደፈለገች ተንቀሳቅሳ እንደፈለገች መስራትም ሆነ እንደፈለገች በቃ በኮንፊደንስ መንቀሳቀስ ትችላለች ማለት ነው። ሌላው ሰሙ እንግዲህ ሱማያ፣ በጣም ለሱማያ ፈርቻለሁ አለሁ ብላለች ለንግስቷ። እንግዲህ እውነት ለመናገር ያስፈራል። ምክንያቱም እሱ ስልኩን ሁሉ ከሆነ ላይ ያንቱ ያስረከባት መስመሩን፣ በሷ ሁሉ ነገሩን በሷ ከሆነ ልጆቿን ለማጥመድም ቀላል መንገድ ነው የሚሆን። ንግስታዊ ነገር ልታጤኒው ወይም በደንብ ልታስቢበት ይገባል። ለራሷ መስመር ገዝቶ መስጠት አቅቶት ነው ወይስ ደግሞ ስለ መጠውነትም በቃ አያንቱ ሰኢድን ትገርፈዋለች። እንግዲህ እንደሰማችሁት ነው። ሀይለኛ ናት ተብላ ተፈርታ። እረ እባካችሁ ማን ስለሆነች ነው እሷ? ማነት? እሷ ምንድነት? እሷ አበዛችሁት በጣም ማለት ነው አበዛችሁት። ሴቱም ወንዱ ምን ነው ሽንቱን መልቀቅ ጀመረ። ማን ስለሆነች ነው እሷ? አንድ እግሯን ሰብራችሁ እዚያ ዶሮ ጠባቂ ማድረግ አቃታችሁ እንዴ? እንደዚህ ታደርገኛለች፣ ትመታኛለች፣ ጭራሽ እንደዚህ የምትሉ ሰዎች ማለት ነው። አናታችን ላይ እንድትሸናብን አትጋብዟት። አያንቱ የምትባልች ባለጌ ማለት ነው። እንደ አናታችን ላይ እንድሸናብን አትጋብዟት። ለምትሉት፣ ለምታወሩት ለእያንዳንዱ ነገር ጥንቃቄ ይኖራችሁ በቃ እንደዚህ ታደርጋለች፣ እንደዚህ ታደርጋለች። የሆነ በቃ አታከብዱ፣ አታስመስሉ፣ ምናምን ነገር ማለት ነው። ማናት እሷ፣ ምንድናት እሷ፣ ማን ስለሆነች ነው እሷ? ውይ፣ እንዲናት አሉ፣ እንዲናት አሉ። ማናት እሷ፣ ማን ስለሆነች ይህን ልታስቡበት ይገባል። እየመጣችሁ አትንበጫበጩብን ማለት ነው በቃ፣ አትንበጫበጩብን። የሚንበጫበጭ ሰው ሴቱም ወንዱም አልጫ ያስጠላል እንዴ ያ ነው ሰው። ለንግስቷ ነው የሚያስፈራው። ለንግስቷ የሚያስፈራው ምንድነው? ልጆቹን በቀላል መንገድ በሆነ መንገድ ልታገኛቸው እና ልትጎዳቸው ስለምትችል ይህንን ጥንቃቄ አድርጊ ንግስቷ። በተረፈ ወዳችኋለሁ ቤተሰብ። ሰብስክራይብ አድርጉ። ሰላማችሁ ይብዛ። እየተማማርን ምግብን ስራ፣ እውቀትን ሸምቱ። ተራ በተራ የማዋይሻናል ሁሉ ቤተሰብ